ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን ይድረሳችሁ እያለን የጥቅምት 18 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያለን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የጎንደሩ ትንቅንቅ ስምንተኛ ቀኑ ላይ ደርሷል። የጎንደሩ ትንቅንቅ የተጋር ሎሎ ሙሉ መረጃ በዜናችን ዝርዝር ተሰናድቶለታል። ሙሉ መረጃውን ተሰሙታላችሁ። የወልዲያው ስብ ስብሰባ ዝርዝር መረጃ ለጣና ቴሌቪዥን ደርሶታል። የብልጽግናው ጄኔራሎች በብስጭት ማይክራፎን ወደ ታዳሚ የወረወሩበት አስጨናቂው ስብሰባ ምን ይመስል ነበር? ዜናችን በዝርዝሩ መልሱን ይዞታል። የአማራ ፋኖ ከተጋድሎ በተጓዳኝ የጠላትን ኃይል የማሳሳት ስራውን አጠናክሮ ቀጥሎበታል። በጎጃም የሆነውን ዜናችን ይዞታል። ተሰሙታላችሁ። ወዲህ ደግሞ በቋራ የተፈጠረውን ዜናችን ዝርዝር አሰናድቶበታል፣ እናቀርብላችኋለን። ግርግር ለሌባ ያመቻል እንዲሉ የብልጽግናው አገዛዝ ትዕዛዝ በአማራ ሕዝብ ላይ የከፈተውን ዘር ማጥፋት ጦርነት ተከትሎ የተጠናከረ የዘረፋ ወንጀል ከተሞችን አስመርሯል። ደብረ ታቦርና ደሴ የሆነውን በዝርዝር እናስደምጣችኋለን። ጨለምተኛ አይደለሁም የሚሉት ዶክተር ደሳለኝ መንግስት አስቀድሞ ከራሱ ሕዝብ ጋር ይታረቅ፣ ኢትዮጵያ እንደ ኮሎምቢያ ሃምሳ ዓመት ስትዋጋ አትኖርም ሲሉ የተናገሩበት የፓርላማ አስጨናቂ ጥያቄዎች በዜናችን ይቀርብላችኋል። ክቡራትና ክቡራን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋብዝን ወደ ዝርዝር ዜናዎቹ እናልፋለን። ለሳምንት የዘለቀው የጎንደሩ ትንቅንቅ አሁናዊ መረጃ የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት 206ኛ ከፍ ያለ ደሴኮር በጋይንት አውራጃ ብርቱ ተጋድሎ አድርጎ በከባድ መሳሪያ ታጅቦ የገባውን የብልጽግናውን ጥምር ጦር ከፍተኛ ኪሳራ በማድረስ መሽጉበት የነበረውን አጋት ከተማን አስለቅቆታል። አፋ ባህር ደጃዝማች በላይ ዘለቀዝ በበኩሉ ሜጀር ጀነራል ፓንታባ ተኮር በትላንት ነው ዕለት መካና እየሱስ ከተማ በመግባት በብልጽግናው ሰራዊት ላይ ሰዋዊና ቁሳዊ ኪሳራ ማድረሱ ታውቋል። በትላንት ነው ዕለት ከታች ጋይንት አርብ ገበያ ከንፋስ መውጫና ከሰደ ሞጃም የተውጣጣ አንድ ሬጅመንት ኃይል ሰራዊት ይዞ የግብርዬ ክፍል ጦርን ከበባ ውስጥ ለማስገባት ሞከራ ያደረገው የብልጽግናው ሰራዊት በኤፍራታ እና ፈረስ ሜዳ ግንባር በተረገው ያም ከፍተኛ ኪሳራ ደርሶበት ተመልሷል። አመሻሹን በእነዚህ ግንባሮች ከፍተኛ ምት ያስተናገደው የብልጽግናው ሰራዊት ሌሊቱን ሙትና ቁስለኛውን በፓትሮድ ሲያመላለስ እንዳደረም የመረጃ ምንጮቻችን ለጣና ቴሌቪዥን አስታውቀዋል። የግዙፉ ግብርዬ ክፍለ ጦር የህዝብ ግንኙነት ኃላፊም አርበኛ ደመወዝ ግዳፍ መረጃውን አስመልክቶም በሰጠው መረጃ ሳምንታት ዘመቻ አውጆም። ከሶስት ወረዳ ተውጣጡ የመጣውን የአገዛዙ ስራዊት የፍራታና አጋጥ ላይ በሰራ ነው ልዩ ኦፕሬሽን ቁጥሩ በውል አልታወቀም። ከፍተኛ ቁጥር ያለው የአገዛዙ ጥምር ጦር ከፍተኛ ጉዳት አስተናግዷል ብለዋል። በውስን የሰው ኃይል ጥላትን አንገት አስደፍተን መመለስ ችለናል ሲል የተናገረው አርበኛ ደሞዝ ግዳፍ በውየው ከራስ ጋይንት ብርጌድና ከፍታውራሪ ሽፈራው ብርጌድ የተውጣጣ ኃይል ተሳትፈዋል። ጥላት በደረሰበት ሰበት ኪሳራ ተበሳሽቶ በርካታ ንጹሐን ረሽኗል ሀብትና ንብረትንም አውዱማል በማ ለት ገልጿል። በተለይ ያጋት ከተማ ኗሪዎች የፋኖ ማረፊያ ናችሁ በሚል በርካታ ቤቶች ተቃጥለዋል ያለው አርበኛ ደሞዝ ግዳፍ፣ አስማር ወርቁ የሚባል የከተማ ኗሪም ቤትና ንብረቱ አውድመውበታል። ሌላ አንድ አርሶ አደሩን ልጅ ፋኖ በማለትም ረሽነውታል። ተሻገር ሲሳይ የሚባል በባጃጅ ስራ የሚተዳደር ወጣትም ከባጃጅ አስወርደው በአሰቃቂ ሁኔታ ረሽነውታል ሲል ተናግሯል። በተያያዘ ዜና በዚሁ ጎንደር ቀጠና ዘጠነኛ ቀኑን የያዘው የፋኖ ተደጋጋሚ ኦፕሬሽን አፋባም ደጃዝማች ዘለቀዝ ሜጀር ጀነራል ኡባን ታባ ተኮርን ጉና ክፍለ ጦር እስት የደን ሳብር ጌድ በትላንትናው ዕለት መካነ እየሱ ከተማ በመግባት በብልጽግናው ሰራዊት ላይ ሰዋዊና ቁሳዊ ክሳራ ማድረሱም ታውቋል። በጉና ክፍለ ጦር ወታደራዊ መሪ አርበኛ አዛዥ ደሳለኝና በስት የደን ሳብር ጌድ አመራሮችም የተመራ ኦፕሬሽን ፋኖ መካነ እየሱ ከተማን መቆጣጠሩን ተከትሎ ወደ ልጫና ግንዳ ጥመም ላሰሳውቱ የነበረውን የአገዛዙ ሰራዊት ተመልሶ እንዲገባ አስገድዶታል ተብሏል። ከሳምንታት በፊት መካነ እየሱ ከተማ ላይ ላይ በስዴንሳ ብርጌድ በተሠራ በተሰራ ኦፕሬሽን 108 የሚደርሱ የሚልሻና አድማ ብትን አባላት እርምጃም የተወሰደባቸው መሆኑን ተከትሎ የመካና እየስ ከተማ ከንቲባ አጃቢዎችን ጨምሮ 124 በላይ የሚልሻ አባላት ሙሉ በሙሉ ፈርሶ ስዴንሳ ብርጌድን መቀላቀሉ ይታወሳል። የወልድያው ስብሰባ ዝርዝር መረጃ በአማራ ሕዝብ ላይ የተከፈተውን ዘረፈጅ ጦርነት እየመሩ ያሉት የብልጽግናው ጀነራሎችና ካድሬዎች በወልድያ ዩኒቨርሲቲም ከሰራተኞች ጋር ያደረጉት ውይይት ዱላ ቅረሽ መሆኑ ተሰምቷል። የስብሰባውን ዝርዝር መረጃ ያደረሱን ምንጮቻችን ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት ከወልድያ ዩኒቨርሲቲ መምህራንና ሰራተኞች ጋር በወቅታዊ ጉዳይ ባደረጉት ውይይቱ የብልጽግናው አገዛዝ ያጋለጥና ጀነራሎቹንም ያስደነገጥ ነበር ብለዋል። ውይይቱን የመሩት ወልድያ ዩኒቨርሲቲ ፕሬዝዳንት ዶክተር አበበ ግርማ፣ በብልጽግናው ሰራዊት የሰሜን ምስራቅ ዕዝ ከፍተኛ አመራር የሆኑት ጀነራል ተስፋዬ አየለ፣ በቅርቡ የተዋቀረውም የ11ኛ ዕዝ ዋና አዛዥ ጀነራል አድማስዋ ደግሞ የወልዳያ ከተማ አስተዳደር ከንቲባ ዱባለ አብራሪ በተገኙበት ነበር ውይይቱ የተካሄደው። በዚህ ውይይት ከዩኒቨርሲቲው ማህበረሰብ የተነሳው ጥያቄና አስተያየት ከብልጽግናው መንግስት ጋር የማይታረቅ ጥላቻ ውስጥ ስለ መግባታቸውም የተረጋገጠበት እንደነበር የገለጹት ምንጮቻችን፣ በተለይም ዩኒቨርሲቲው ዶክተር አበበ ግርማ የህዝቡን ስነ ልቦና ተረድተው ይሄ ሊፈጠር እንደሚችል በመገመት ስብሰባው እንዳይካሄድ አስተያየት ከጅምሩ ቢሰጡም በጀነራሎቹ እና በከተማ አስተዳደሩ ባለስልጣናት ግፊት መደረጉን ተናግረዋል። ከብልጽግናው ወታደር አዛዦች በከፋ መልኩ ተሰብሳቢውን ያሳዘኑት የከተማው ከንቲባና የወልዳ ዩኒቨርሲቲ ቦርድ አባዶ ከንቲባ ዱባደ መሆናቸውን የሚናገሩት የጣና ቴሌቪዥን ምንጮች ከንቲባው ሲናገሩ የነበሩት ለብልጽግና ታማኝነታቸውን ለማሳየት ነው የሚመስል በዚህ ደረጃ ህዝብን ክደው ሲናገሩ ያሳዝናሉ ብለዋል። የንግግራቸው ዓላማ ብልጽግናው ሰሞኑን እያደረገ ያለው የካርዴ ሪፎርም እሳቸውን እንዳያገኛቸውም ቀብድ ይመስላል ሲሉ የስብሰባው ታዳሚዎች ተናግረዋል። ከተሰብሳቢው የተነሱ ጥያቄዎች ለጀነራሎቹና ለካርዴዎቹ እጅግ አስደንጋጭ እንደነበር የተገለጸ ሲሆን በተለይም በቅርቡ በሴቶች ላይ የተፈጸመው የሰብአዊ ድርጊት ለቁጣቸው ትልቅ መነሻ መሆኑን ምንጮቻችን ገልጸዋል። የመጣ ነው ሄደን ብነግራቸው ብለን እንጂ ከና ከእናንተ ጋር መፍትሄ ይመጣል ብሎ ለመሰብሰብ ፈቃደኛ የሚሆን የለም ሲሉ ተሰብሳቢዎቹም ሐሳባቸውን መግለጻቸውን ተናግረዋል። የብልጽግናው ሠራዊት ከፋኖ ጋር ከመዋጋት ይልቅ ንጹሐንን እንደሚገድል፣ የማረካቸውን የፋኖ ታጋዮችን በአሰቃቂ ሁኔታ እንደሚገድል፣ ሴቶችን በብዛት እየደፈረ መሆኑ፣ የህዝብ መገልገያ መሠረተ ልማቶችን በተለይም ጤና ተቋማትና ትምህርት ቤቶችን በድሮና በከባድ መሳሪያ ማውደማቸውን አንስተው ተናግረዋል። በአንጻሩ የፋኖ ታጋዮች ግን እጅ የሰጡ የመንግስት ወታደሮችን ሰዎችን ለቀይ መስቀል ማስረከቡ ወታደራዊ ዲሲፕሊን የተላበሰ መሆኑን አንስተውም የብልጽግናው ሰራዊት ግን ወታደራዊ ዲሲፕሊኑ መጥፎ መሆኑን በድፍረት ተናግረዋል። በዚህ የተሰብሳቢዎቹ ጥያቄ የተነሳም የብልጽግናው ጀነራሎች መበሳጨታቸውን የደረሰን መረጃም ያመለክታል። አያይዘውም በአስር ቀን ያልቃል፣ በሁለት ሳምንት ያልቃል ያላችሁ ጦርነት ሁለት ዓመት አለፈው። እንዴት ነው ከእናንተ ጎን የምንቆመው? የህዝብ ናችሁ። በደንስ በአይናችን የምታደርጉትን እያየን ባፋችሁ የምትነግሩን ውሸት እንዴት የምናል? ዋና ምን ይመስላችኋል? እንዲሁም እኮ ከእናንተ ይልቅ ፋኖ የተቆጣጠረው አካባቢ ሰላም አለው። ይህንን የሀገር መከላከያ ብሎ መቀበል ይከብድናል ሲሉ ነግረዋቸዋል። ሌላው ንግግር ያደረጉት ከዚህ በፊት ከጋዜጠኛ መሳይ መኮንን ጋር ሲነጋገር የድምፅ ቅጅ ወጣባቸውና ልጃቸውን ከፍተኛ ወጪ አውጥተው የዳሩት ጀነራል ተስፋ ያየለ ናቸው። በውሸት የተታጨቀና በብስጭት የተሞላ ፕሮፓጋንዳ መናገራቸውን ከምንጮቻችን አረጋግጠናል። ፋኖ ዛሬም የብልጽግናን ሰራዊት አስኮብልሏል። የብልጽግናውን ሰራዊት በየጊዜው እየፈረሰ ሲሆን በዛሬው ሁለትም በተመሳሳይ የአማራ ፋኖ ብሔራዊ ቢራይ ኃይል አጼ ቴዎድሮስ የቀኝ ጌታ ይፍታ ንጉሴ ስድስተኛ ክፍለ ጦር የስናን አባጅም የብርጌድ ተቀላቅለዋል። ካውደ ውጊያና ከህዝብ አስተዳደር ጎን ደጎን የብልጽግናውን የብልጽግናው ሰራዊት በማስኮብለል ውጤታማ ስራ እያከናወነ መሆኑ የሚታወቅ ሲሆን ጥቅምት 15ና ጥቅምት 16 2018 ዓ ም በሁለት ተከታታይ ቀናት ውስጥ አራት የብልጽግና መከላከያ ሰራዊት አባላት ከደቡብ ገበያ ከተማ የስናን አባጅም የብርጌድን ከነሙሉ ትጥቃቸው መቀላቀላቸው ይታወሳል። ዛሬም በተመሳሳይ ሰባት የጥምር ጦር አባላት ፋኖን ተቀላቅለዋል። መዋሳባትም መሐመድ ሲራጅ፣ ቦንሳ ፈይሳ ና ስናኦብሳ የተባሉ የአምስተኛ ክፍለ ጦር የብልጽግናው መከላከያ ሰራዊት አባላት እገዛዙን ሥርዓት ግፍና ጭቆና አንፈልግም በማለት ሙሉ ጥቃቸውን በመያዝ የስናን አባጅሜ ብርጌድን ተቀላቅለዋል። በሌላ ዜና የብልጽግናው ሠራዊት ከሚደርስበት ወታደራዊ ኪሳራ ከደረሰበት በኋላ በንጹሃን ላይ የሚፈጽመውን ግፍ አጠናክሮ ቀጥሎበታል። በዚህ የወንጀል ድርጊት ከፍተኛ ጥቃት ካደረሰባቸው ቀጠናዎች መካከል ሰሞኑን ከፍተኛ ውድመት በደረሰበት ቋራ አውራጃም የፈጸመው ግፍ ተጠቃሽ ነው። የደርሰውን ጉዳት አስመልክቶ አስተያየታቸውን የሰጡ ምንጮቻችን ቋራ ሳሪ ከተማ ላይ በተፈጸመ የድሮን ጥቃት ለማጥፋት የንጹሃን ህይወትን የቀጠፈው አካላቸውን ያጎደለው የብልጽግናው ሰራዊት ብዙዎችን መኖሪያ መጠጊያ አልባ አድርጓቸዋል። የብዙዎቹ ንጹሃን ግለሰቦች ቤት ንብረት ከጥቅም ውጭ ሆኗል ሲሉ ተናግረዋል። በቋራ የደረሰውን ጭብጨባ አስመልክቶ ዝርዝር መረጃ በምሽት ዜናችን ይዘን የምንመለስ መሆኑን እየገለጽ ወደ ቀጣዩ ዜናችንን እናመራለን። ሁለት ከተሞች በብልጽግና ዝርፊያ ተፈጽምባቸውም በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት ተከትሎ በሁሉም የክልሉ የገጠርና የከተማ ኗሪ ላይ ሁሉን አቀፍ ዘረፋ እየተፈጸመም ህዝብም በከፍተኛ ምሬት ላይ ይገኛል። ደብረ ታቦርና ደሴ ላይ የተፈጸሙ የከተማ ዘርፊያዎችን በተመለከተም ከኗሪዎቹ የደርሰንን የቅሬታ መረጃም እንደሚከተለው እናቀርብላችኋለን። በብልጽግና አመራሮችና በመከላከያ አዛዦች ተቀናጅተው በሚፈጽሙትና በሚያስፈጽሙት ዘርፊያ ወጥቶ መግባት አልቻልንም ሲሉ የሚናገሩት የደብረ ታቦር ከተማ ኗሪ ናቸው አስተያየት ሰጪዎቹም አክለውም በደብረታቦር ከተማ በኮማንድ ፖስት የተዋቀረም ከፍተኛ ዘራፊ ኃይል ከተማውን አስከፊ አድርገዋታል ይህ የዘርፊያ መዋቅር በንግድ ስራ የተሰማሩ አንዳንድ የወንጀሉ ተባባሪ ግለሰቦችንም ነው የፋይናንስ ምንጭ ናቸው የተባሉ የመንግስት ተቋማትን መጠቀማቸው ደግሞ የዘርፊያ ወንጀሉ ሁሉንም የህብረተሰብ ክፍል ገፈት ቀማሽ አድርጎታል ብለዋል ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ የመረጃ ምንጭ በተለይም በጥቃቅንና አነስተኛ ኢንተርፕራይዝ እንዲሁም የቦታ ማህበራትን ያካተተ የዝርፊያ ቁርኝት ተዋቅሯል። በዚህ የዝርፊያ ወንጀል በአካባቢው የተመደቡ የብልጽግና ባለስልጣናትና የመከላከያ አዛዦችም ዋናው አስፈጻሚ ናቸው ሲሉም ተናግረዋል። የወንጀሉ አስከፊነት ዋና ማሳያ የሆነው ደግሞ በከፍተኛ ድህነት ውስጥ የሚኖሩ የከተማ ኗሪዎች ተጠቃሚ ያደርጋሉ የተባሉ ፕሮጀክቶችን በማጠፍ ገንዘቡን ለብልጽግና ካድሬዎችና ለሰራዊቱ አዛዦች ጥቅም እንዲውል መደረጉ ነው። የፕሮጀክቱ ተጠቃሚ ተብለው የተለዩ የህብረተሰብ ክፍሎችም ጉ ጉዳያቸውን ለመከታተል ወደ ተቋሙ ሲያቀኑ ከወረቱ ስንቁ ባስ አይነት የእጅ መንሻ ወይም ጉቦ የሚጠየቁ መሆናቸውን ተናግረዋል። የቦታ ማህበራት ደግሞ ዋናው የዘርፊያ በር መሆኑን የሚናገሩት የደብረታቦር ከተማ ነዋሪዎች በደብረታቦር ከተማ ከ11000 በላይ የሆኑ ኗሪዎች የከተማ ቦታ ለማግኘት ከ208 ዓ ም ጀምሮ ከ450 በላይ በሆኑ የቦታ ማህበር ተደራጅተው ከ18000 እስከ 27000 ብር ለቦታው የቁጠባ ክፍያ ከፍለናል። ሆኖም ገንዘባችን የት እንደገባም አናውቅም። ቦታውንም እስካሁን ሊሰጡን አልቻሉም። ገንዘቡን የከተማ አመራሮች ተካፍለው በልተው ለምንሻ ስንቅና ትጥቅ አድርገነዋል ብለው ሪፖርት አድርገዋል ሲሉ ገልጸዋል። ይህ የገንዘብ መጠን ማለት 250 ሚሊዮን ብር ሲሆን የፖለቲካ አመራሮቹ ይህን ሪፖርት ሲያቀርቡ የብልጽግናው የመከላከያ አዛዦች ደግሞ ምስክር ሆነው ይቀርባሉ። ይህን የሚያደርጉት ደግሞ ዘርፌውን በጋራ የፈጸሙት በመሆኑ ነው ሲሉ ቅሬታ አቅራቢዎቹ ተናግረዋል። ሌላው ከፍተኛ መዋቅላዊ ወንጀል የተፈጸመበት የደቡብ ወሎ ዞን ዋና ከተማ ደሴ ነው። ደሴ ላይ የሚፈጸም መሆኑ መዋቅራዊ ወንጀል አስመልክቶ ነዋሪዎቹ በጣና ቴሌቪዥን ሲናገሩ በጠራራ ፀሐይ ሴቶች ተደፍረው በአሰቃቂ ሁኔታ የሚገደሉባት ደሴ ከተማ የወንጀለኞች ካምፕ በከተማው ውስጥ የሚገኙ ፖሊስ ጣቢያዎች ናቸው ሲሉ ነዋሪዎቹ ገልጸዋል። አስተያየት ሰጪዎቹ ሲቀጥሉም በተለይም በከተማ ፓምቦሃና ኢሚግሬሽን አካባቢ የሚገኘው አራተኛ ፖሊስ ጣቢያ በርካታ ወንጀል ሰርተው በሕግ ጥላ ስር የዋሉ ወንጀለኞችም ከፖሊስ አመራር ጋር በመደራደር ለዳግሚያ በቀል ተዘጋጅተው ይመጣሉ ብለዋል። በዚህም በከተማዋ በሰላም ወጥቶ ለመግባት ዜጎች ህይወት ግብር እየከፈሉ እንደሚገኙ በምሬት ተናግረዋል። በቅርቡ በደሴ ከተማ የኮሌጅ ተማሪ የነበረች አንዲት ወጣት በብልጽግናው ወታደሮች ተደፍራ መገደሏ የሚታወስ ነው። ከደረቅ ወንጀሉ በተጨማሪም ከፍተኛ የዘርፊያ መዋቅር ተዘጋጅቶም ኗሪዎቹን ተስፋ የሚያስቆርጥ መዋቅራዊ ወንብድና እየተፈጸመ መሆኑንም ኗሪዎቹ ይናገራሉ። እንደምንጮቻችን ገለጻ በደሴ ከተማ በኮርደር ልማት በሚል ምክንያት በርካታ ነጋዴዎችና ሌሎች የህብረተሰብ ክፍሎችም ከፍተኛ ገንዘብ ተገደው እየከፈሉ ሲሆን ከፍረንሳዩን ተዘረፍን ነው መባል ያለበት ይላሉ። ሆኖም በአስገዳጅ ሁኔታ ከህዝብ የተነጠቀው ገንዘብ የት እንደገባ እንደማይታወቅም ቅሬታ አቅራቢዎቹ ይናገራሉ። ጨለምተኛ አይደለውም ዶክተር ደሳለኝ የብልጽግናው ፓርላማ ስድስተኛ ዙር አምስተኛ ዓመት ሁለተኛ መደበኛ ጉባኤውን አካሂደዋል በዚሁ ጉባኤ ላይ የብልጽግናው ሊቀመንበር ከፓርላማ አባላት የሚነሱ ጥያቄዎችን ምላሽ ለመስጠት ተገኝተው ጥያቄ ቀርቦላቸዋል የአማራ ብሔራዊ ንቅናቄ መስራችና የመጀመሪያው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬም እንደተለመደው ለብልጽግናው ሊቀመንበር ፈታኝ የተባሉ ጥያቄዎችን አቅርበዋል ከዚህ በፊት ጨለምተኛ ብለው ወቅሰውኛል እኔ ግን በግል ህይወት የምኮነ በፖለቲካ ተሞክሮ ጨለምተኛ አይደለውም ሲሉ ጥያቄያቸውን የጀመሩ ዶክተር ዶክተር ደሳለኝ ጫኔ ክቡር ፕሬዝዳንቱ መስከረም 6 ቀን 2018 ዓ.ም ምረት ያቀረቡት የመክፈቻ ንግግር ብሩ ተስፋን የተሞላ ቢሆንም በኢትዮጵያን ከለት ተለት ህይወት ውስጥ ካለው የሰላምና የጸጥታ መናጋት የኑሮድነትና የዲሞክራሲ ምህዳር መጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ ሲሉ አስተያየታቸውን ይቀጥላሉ። ዛሬም የማነሳቸው ጥያቄዎችን ጠቅላይ ሚኒስትሩ በጨለምተኝነት እንዳይወስዱብኝ፣ እኔ ጨለምተኛ አይደለሁም። ጥያቄዎቹ የህዝብ በመሆናቸው እንጂ ጨለምተኛ ሰርሞኒ አይደለም፣ ብለዋል። በአማራ ኦሮሚያና፣ በሌሎችም አካባቢዎች ያሉ ጦርነትና ግጭቶች ተባብሰው በመቀጠላቸው ብዙዎቹ እየተጎዱ ነው። ጠቅላይ ሚኒስትሩም እንደ ጸጥታ መሪነቱ በአማራና ኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱ ሰላማዊ ሰዎችና የሰላማዊ ሰዎች መሰረተ ልማቶች ቁጥር በግልጽ ይፋ እንዲያደርጉ ሲሉም ጠይቀዋል። የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደር አማራጭ ውጭ የተለየ የፖለቲካዊ መፍትሄ ለመስጠት መንግስት ለምን አይሰራም? የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል በአገር ውስጥም ተንቀሳቅሶ ሰርቶ መብላት ከብዶታል ሀገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር አምሳ ዓመታትን እየተዋጋች ልትቀጥል አትችልም ስለዚህ መፍትሄ ያላችሁ ወይ የፖለቲካና የህሊና እስረኞች የተፋጠነ ፍትህ እንዲሰጣቸው ቢጠይቁም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቀዋል ሲሉ የገለጹት የፓርላማ አባሉ ለብልጽግናው ሊቀመንበር ያቀርቧቸውን ሙሉ ጥያቄዎች ተከታትለን እንመለስ ስለ አባይ መጠናቀቅ አንዳንድ ነገሮችን ማለት እፈልጋለሁ ስለ ግድቡ የግድቡ መጠናቀቅ ለኢትዮጵያ ትልቅ ድል ነው ለሀገራችን የሚፈጥርላት ሰፊ ጂኦስትራቴጂክ ስትራቴጂክ አቅም እንዳለ እረዳለሁ፣ አምናለሁ። ዘግይቶም ቢሆን እንኳ መጠናቀቁ በጣም የሚያስደስት ነው። በርካታ በኢህአዴግ ጊዜ ተጀምሮ የነበሩ ፕሮጀክቶች እንደ ማዳበሪያ፣ እንደ ስኳር ፕሮጀክቶች ተቋርጠው የቀሩ አሉ። ቢያንስ ይህ ትልቅ ሀገራዊ ፕሮጀክት ሳይቋረጥ መጠናቀቁ በግሌም የፈጠረብኝን ደስታ መግለጽ ፈልጋለሁ። ከዚህ ጋር እያይዤ ግን ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን እንዲገነቡ አባይ ላይ የታቀዱ የተጠኑ ግድቦች አራት ካስኬድ ዳሞች ናቸው። የመጨረሻውን ቦርደር ዳሙ ነው የገነባ ነው። ከላይ ሶስት አሉና ቢያንስ ሁለተኛውን ከላይ ካሉት ከሶስቱ አንዱን ፕሮጀክት ማሰብ ብንጀምርና በእርስዎ ጊዜ ቢያንስ እንደዚህ አይነት የታላቁ የህዳሴ ግድብ አይነት ፕሮጀክት የመሰረት ድንጋይ ቢቀመጥ ነገ ቀጣይ ትውልድ ሊጨርሰው ይችላልና እሱ በዚህ አጋጣሚ እንዲታሰብ ማለት እፈልጋለሁ። በመቀጠል ወደ ጥያቄዎች አልፋለሁ። ክቡር ፕሬዚዳንቱ ለሁለቱ ምክር ቤቶች ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን የዕለት ከዕለት ሕይወት ውስጥ ካለው መሠረታዊ የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ። በዚህ ዙሪያ የሚከተሉትን ሶስት ዋና ዋና ጥያቄዎች ለክቡር ጠቅላይ ሚኒስትሩ አቀርባለሁ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግሌ በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፔሪየንሴም ጨለምተኛ አይደለሁም፣ ተስፈኛ ነው። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከሶስቱ ጥያቄዎች የመጀመሪያው በሀገር ውስጥ መረጋጋት እና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዚዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ፣ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነትዎ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሠረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግሥት የጸጥታ ችግሮችን ለመፍታት ጽንፈኛ እና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር ሀምሳ ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የሕሊና እስረኞች ጉዳይ እልባት እንዲሰጠው እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀድ የፖለቲካ እስሮች ለሚመጣው ሰባተኛው ዙር ሀገራዊ ምርጫ ፍትሐዊ፣ ነጻና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? ሁለት ስለ ኢኮኖሚ ሁኔታና የኑሮ ውድነት መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው የዓለም ባንክ በቅርቡ ያመጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በሁለት ዲጂት አድጎ ወደ 43 ፐርሰንት እንደሚያሻቅብ ገልጿል ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታስቲክስና በህዝብ የዕለት ከዕለት ዱሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ እቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስ እና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅኖባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስረስ ውስጥ የምትገኝ ሲሆን በቡድን ሀያ የጋራ ማዕቀፍ ውስጥ ውስብስብ የሆነ የዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮብ ወንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግራሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈል እና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ካጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብዳ ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግል ይቀበለዋል ነው። መንግስት ጉዳዩን የመራበት መንገድ ግን አስር ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዚያ ከሶማሌላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር በአንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማ ከኛ ከእኛ በኋላ መቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች፣ ከፋኖና ከኦረና ቢሉስማ ኦሮሞ ጋር መንግስቶ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ የባህር በር ጉዳይንም ማስመልክቶ ከኤርትራ ጋር የገባንበት ንሰት አገባ በሰላማዊ ህጋዊና ሰቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ የቀን ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ የዜና ጎጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን